ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት ሁለት 2018 ዓ ምት የምሽት ዜናዎችን ይዘንላችሁ ቀርበናል። አፋብኃ በተለያዩ ቀጠናዎች በውጊያ ድል ሲያደርግ፣ አገዛዙ ያቀደውን የእርስ በርስ ግጭት አክሽፏል። የግንባር ውሎ መረጃዎችን አካተናል። በአፋር የተከሰተው የመሬት መንቀጥቀጥ በሰዎች ላይ የሞትና አካል ጉዳት አደጋ ሲያደርስ፣ በትግራይም ከፍተኛ ቁጥር ተመዝግበዋል። የግብፁ ፕሬዚዳንት አልሲሲ የውሃ ደህንነታችንን ለማስጠበቅ ሁሉንም እርምጃን እንወስዳለን ሲሉ ዝተዋል። ከአዲስ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 አፋብኃ በተለያዩ ቀጠናዎች በውጊያ ድል ሲያደርግ አገዛዙ ያቀደውን የእርስ በርስ ግጭት አከሸፈ። የአብይ አህመድ ዙፋን አስጠባቂ ሰራዊት በአፋብኃ የደረሰበትን ጥቃት መቋቋም ሲያቅተው በወገን አሰላለፍና መጠነኛ ውጊያ ብቻ ከመደምሰስ ለመዳን የወረዳ ከተሞችን ጥሎ መሸሽ መጀመሩን አፋብኃ አስታውቋል። ከሰሞኑ በዘመቻ አደም አሊ ወይም አባናደው በሚኒሊክ እዝ ከፍተኛ ውርደት የተከናነበው የአብይ አህመድ ሰራዊት በአሳምነው እዝ ተጨማሪ ውርደት ተከናንቦ ከተሞችን ለቆ እየወጣ እንደሆነ ታውቋል። ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር በሸዋ ቀጠና በተደጋጋሚ በወሰደው የደፈጣና የመደበኛ ውጊያ ክፉኛ የተመታው የአገዛዙ ሰራዊት የግሽ ራቤል ወረዳ ዋና መቀመጫ ራቤል ከተማን ለቆ መውጣቱን እዙ አስታውቋል። የጥፋት ቡድን ከራቤል ከተማ ሲወጣ ለአማራ ህዝብ ያለውን ጥላቻ በሚያሳይ መልኩ በርካታ የማህበራዊ ተቋማትንና የፋይናንስ ተቋማት ዘርፎና አውድሞ የሄደ ሲሆን በተለይም ባንኮችንና የጤና ተቋም ንብረትን ዘርፎ ወጥቷል ተብሏል። በፋኖ ከበባ ውስጥ የነበረችውን የራቤል ከተማን ለቆ የወጣው የአብይ አህመድ ቡድን በአበባው ታደሰ ከመደምሰስ ለቀ ውጣ በሚል ቀጥተኛ ትዕዛዝ እንደሆነ ከቦታው ማረጋገጥ ተችሏል ሲልም እዙ አረጋግጧል። የአገዛዙ ቡድን የጊሽ ራቤል ወረዳ ዋና ከተማ ራቤልን ለቆ እንደወጣ የአፋብኃ ደቡብ አማራ ቀጠና አሳም ነው እዝ አጼ ዘረ ያዕቆብ አንደኛ ኮር የብሩኬ ደምሴ ክፍለ ጦር ከተማን ተቆጣጥሮ ከማህበረሰቡ ጋር ውይይት ማድረጉን እንደቀጠለም የአጼ ዘረ ያዕቆብ አንደኛ ኮር የህዝብ ግንኙነት ኃላፊ ቀኛ አዝማች ይታገሱ አራጋው አድርሶናል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሌኮር በቀኝ አዝማች ይታገሱ አራጋው ስም የተሰየመ ዘመቻ በማወጅ በኮሩ ስር ያሉ ክፍለ ጦሮችን ልዩ ዘመቻ በተመሳሳይ ሰዓት ውጊያ በመክፈት የብርሃኑ ጁላ ሰራዊት ላይ ከባድ ሰብአዊ እና ቁሳዊ ኪሳራ እያደረሰበት እንደሚገኝ አስታውቋል። ከመብረቅ ክፍለ ጦር አንድ ሻለቃ፣ ከአማራ ሳይንት መቅደላ ክፍለ ጦር አራት ሻለቃ፣ ከታቦር ተራራ ብርጌድ አንድ ሻለቃ፣ ከኢንጂነር ደሳለኝ አሰፋ ክፍለ ጦር አንድ ሻለቃ የተውጣጣ ጥምር ኃይል በተመሳሳይ ሰዓት ያስጀመሩ ከጥቅምት 1 2018 ዓ.ም በበርካታ ድሎች ታጅቦ ፍልሚያው ተጠናክሮ መቀጠሉ ተመላክቷል። በዘመቻው የመጀመሪያ ቀን ከቀኑ 9 ሰዓት እስከ ጠዋቱ 1 ሰዓት በተከታታይ 15 ሰዓታት ድረስ እጅግ እልህ አስጨራሽ አውደ ውጊያ የተካሄደ ሲሆን ኢንጂነር ደሳለኝ አስፋ የመጣችው ሻለቃ ከመካነ ሰላም ከተማ ተነስቶ ሽፋን ሊሰጥ የገሰገሰውን ጥምር ጦር ቀይ ዋሻ ወይ ጓሳ ላይ ከጥቅም ውጪ ማድረጋቸውም ታውቋል። በሳብ መልኩ ከታቦር ተራራ ብርጌድ የመጣቸው አንድ ሻለቃ ከአማራ ሳይንት በወርቅ ማውጫ በኩል ገብቶ ሊያግዝ የነበረውን ጥምር ጦር ድባቅ መምታቷን አፋብኃም ስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር አስረድተዋል። የተቀረው ሻለቃ ሙሉ በሙሉ መሀል ሳይንት ወረዳ በመግባት ቀድሞ በኮንክሪት የተሰራ ምሽግ ውስጥ የገባውን የአድማብተናና የሚልሻ ኃይል እንደ ቅጠል አርግፎታል ሲል አርግፎታል አክለዋል። በዚህን የኮንክሪት ምሽግ ለመስበር በተደረገ ተጋድሎ 17 አድማብተና ሲወገድ ከባድ ቁስለኛ ማድረግ የተቻለ ሲሆን አምስት ሚሊሻ እና ፖሊስ ሲሞት፣ ሁለት ከባድ ቁስለኛ ሆነዋል። በዚህ የኮንክሪት ምሽግ ሰበራ ተጋድሎ ወገን ኃይል በኩል ሁለት ቀላል ቁስለኛ እና አንድ የፋኖ አባል መስዋዕቱም ተነግረዋል። በሌላ የአፋብኃ ዜና በምዕራብ አማራ ቀጠና ቴዎድሮስ እዝ አዲስ ዓለማየሁ ሰባተኛ ክፍለ ጦር በደጃዝማች ተድላ ጓሎ ብርጌድ እና በአብራጅት ብርጌድ መካከል አገዛዙ ያቀደው የደም መፋሰስ እልቂት መክሸፉ ታውቋል። አገዛዙ ለዘመናት አብረው የኖሩትን ማህበረሰቦች በወሰን አጥሮ እርስ በርስ ለማ ለማታኮስና ለማምታታት አቅዶ እየሰራ ቢሆንም ከሁለቱም ከተውጣጡ የሀገር ሽማግሌዎች የቀበሌ የጎበዛ ለጅ እና ከሁለቱም በተውጣጡ የብርጌዱ ከፍተኛ አመራሮች በተገኙበት ግንዛቤ በመፍጠር መፍትሄ መሰጠቱ ተነግሯል። በአፋር የተከሰተው የመሬት መንቀጥቀጥ በሰዎች ላይ የሞትና አካል ጉዳት አደጋ ሲያደርስ በትግራይ ክልል ከፍተኛ ቁጥር ተመዘገበ። በአፋር ክልል ሂልበቲ ረሱ ዞን በራህሌ ወረዳ የተከሰተው ከባድ የመሬት መንቀጥቀጥ አደጋ ሰብአዊና ቁሳዊ ጉዳት ማስከተሉን ክልሉም አረጋግጧል። በአፋር በራህሌ ኮናባና፣ ዳሎል ወረዳዎች በትናንትናው ምሽት ጥቅምት 1 2018 የተከሰተው ከፍተኛ የመሬት መንቀጥቀጥ አደጋ በተፈጥሯዊ የጂኦሎጂ አቀማመጥ ምክንያት በተደጋጋሚ የመሬት መንቀጥቀጥ ለሚያጋጥመው ሉ ክፍል አዲስና ከባድ ፈተና ሆኗል። በመሬት መንቀጥቀጡ ምክንያት በተለይም በበራህሌ ወረዳ በሚገኙት ቡሬና አስጉቢ አላ ቀበሌዎች ላይ ከባድ ጉዳት ደርሰዋል። በዚህም አንድ የ12 ዓመት ህፃን ህይወት ሲያልፍ ስድስት ዜጎች ላይ የአካል ጉዳት ደርሷል ያለው ክልሉ፣ ሁሉም ተጎጂዎች በአፋጣኝ ወደ ጤና ጣቢያ ተወስደው የሕክምና አገልግሎት እያገኙ እንደሚገኙ ተጠቁመዋል። የመጠለያ እጦትና መፈናቀልን በተመለከተ በቡሬና አስጉቢ አላ ቀበሌዎች ብቻ ከ43400 በላይ ሰዎች ከመኖሪያ አካባቢያቸው ተፈናቅለው ለድንገተኛ መጠለያና ሌሎች ድጋፎች አስቸኳይ ፍላጎት አጋጥሟቸዋል፣ ተብለዋል። እንዲሁም በርካታ የመኖሪያ ቤት ቤቶች እና የመንግስት መዋቅሮች ሙሉ በሙሉ በመፍረሳቸው ከፍተኛ የሆነ የንብረት ውድመት ደርሰዋል። የመሬት መንቀጥቀጡ የተከሰተበት የኪልበቲ ራሱ ዞን አካባቢ በተፈጥሮ የምስራቅ አፍሪካ ስምጥ ሸለቆ ወሳኝ አካል በመሆኑ ለጂኦሎጂያዊ እንቅስቃሴዎችና ለርዕደ መሬት ተደጋጋሚነት ተጋላጭ መሆኑ ይታወቃል። በተያያዘ ዜና በትግራይ ክልል ከተሞች በሬክተር ስኬል እስከ አምስት ነጥብ ስድስት የተመዘገበ የመሬት መንቀጥቀጥ መከሰቱ ተዘግበዋል። የጀርመኑ የስነምህዳር ሳይንስ የጥናት ማዕከል ትናንት ቅዳሜ ጥቅምት አ 1 2018 ዓ.ም በአካባቢው ሰዓት አቆጣጠር ከምሽቱ 1 ሰዓት ከ01 ደቂቃ ላይ የመሬት መንቀጥቀጡ አጋጥሟል ብሏል። የአሜሪካ ጂኦሎጂካል ሰርቬይ በበኩሉ ከመቀሌ ሰሜን ምስራቅ 56 ኪሎ ሜትር ርቆ 5.2 እና 5.6 የተለኩ ሁለት ርዕደ መሬቶች በተከታታይ መመዝገባቸውን አስታውቋል። ይህ የመሬት መንቀጥቀጥ በትግራይና አፋር ክልሎች የተለያዩ አካባቢዎች መሰማቱን ጨምሮ ገልጸዋል። በትግራይ ለሁለት ጊዜ በ17 ደቂቃ ልዩነት ያጋጠመው የመሬት መንቀጥቀጥ በሬክተር ስኬል 5.6 መለካቱን የጀርመኑ የሥነ ምድር ሳይንስ ጥናት ማዕከልም መዝግበዋል። የአሜሪካ ጂኦሎጂካል ሰርቬይ በበኩሉ ቅዳሜ 9 ሰዓት አካባቢ በሬክተር ስኬል 4.2 የተለካ ሌላ መሬት መንቀጥቀጥ ከመቀለ በሰሜን ምስራቅ አቅጣጫ 47 ኪሎ ሜትር ርቀት ባለ ቦታ ላይ መድረሱን ገልጿል። የግብፁ ፕሬዚዳንት አልሲሲ የውሃ ደህንነታችንን ለማስጠበቅ ሁሉንም እርምጃ እንወስዳለን ሲሉ ዛቱ። የኢትዮጵያ በአባይ ወንዝ ላይ ገንብታ ካስመረቀችው የህዳሴ ግድብ አንጻር ግብፅ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑትን ሁሉንም እርምጃዎችን እንደምትወስድ ፕሬዚዳንት አብዱልፈታህ አልሲሲ ተናግረዋል። ፕሬዚዳንቱ ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ላይ እየተከተለችው ባለው ኃላፊነት የጎደለው አካሄድ ላይ ሀገራቸው እጇን አጣጥፋ አትመለከትም ብለዋል። አልሲሲ በዋና ከተማ ቸው ካይሮ ለተካሄደው ስምንተኛው የውሃ ሳምንት ተሰብሳቢዎች በቪዲዮ ባስተላለፉት መልእክት ግብፅ ዲፕሎማሲና ዓለም አቀፍ ተቋማት በይበልጥ በተባበሩት መንግስታት ድርጅት ላይ መተማመኗ እንደ ድክመት መቆጠር የለበትም ብለዋል። ግብፅ ታላቁ የህዳሴ ግድብ ከአባይ ወንዝ የምታገኘውን የውሃ መጠን ይቀንስብኛል ስትል አጥብቃ ስትቃወም የነበረ ቢሆንም ፕሬዚዳንቱ ዛሬ ባደረጉት ንግግር ላይ ግን ባለፉት ሳምንታት በሱዳን ውስጥ ለተከሰተው የጎርፍ መጥለቅለቅ የኢትዮጵያን ግድብ ተጠያቂ አድርገዋል። ኢትዮጵያ ግድቡ ተገቢ ያልሆነ ሁኔታ ያስተዳደረችው በመሆኑ ባልተመጣጠነ የውሃ ፍሰት ምክንያት ባለፉት ቀናት በሁለቱ የታችኛው ተፋሰስ ሀገራት ውስጥ ጉዳት ደርሷል ብለዋል። ፕሬዚዳንቱ በንግግራቸው ላይ ከግድቡ ምርቃት ከጥቂት ቀናት በኋላ የተከሰተው ነገር በግድቡ የስራ ሂደት ላይ ህጋዊ አሳሪ ስምምነት እንዲደረስ ያቀረብነውን ጥያቄ ትክክል መሆኑን የሚያሳይ ማስረጃ ነው ብለዋል። አልሲሲ ኢትዮጵያ የታችኛው ተፋሰስ ሀገራትን አስቀድማ ሳታሳውቅ ወይም ሳትተባበር ወጥነት የሌለ ውሃ ትለቃለች ሲሉም ወንጅለዋታል። አልሲሲ ሀገራቸው የወሰደቻቸውን የዲፕሎማሲ እርምጃዎች የጥንካሬ መገለጫ የብስለትና በንግግር የማመንና የናይል ተፋሰስ ሀገራትን ፍላጎት አደጋ ላይ ሳይጥሉ ለመጠበቅ የተደረገ መሆኑን አክለዋል። የግብፁ ፕሬዝዳንት ድርቅና የውሃ መጥለቅለቅ በሚኖርበት ወቅት የውሃ አለቃቀቅን ለመቆጣጠር የሚያስችል አሳሪ የሆነ ስምምነት ሁለቱ የታችኛው ተፋሰስ ሀገራትን ያካተተ ስምምነት እንዲኖር የጠየቁ ሲሆን በላይኛው የተፋሰስ ሀገራት የእድገት ፍላጎትና የታችኛውን የተፋሰስ ሀገራት ከጉዳት ለመከላከል በሚኖር ሚዛን መከላከል ብቸኛው አማራጭ ነው ብለዋል። ፕሬዚዳንቱ ግብጽ በአባይ ወንዝ ላይ የሚኖርን የተናጠል እርምጃን የማትቀበለው ዓለም አቀፍ አሰራሮችንና ስምምነቶችን ወደ ጎን ስለሚል፣ የተፋሰሱ ሀገራትን ፍላጎት ስጋት ላይ ስለሚጥል፣ እንዲሁም የፍትህንና መረጋጋት መርሆችን ዝቅ ስለሚያደርግ መሆኑን በንግግራቸው ላይ አንስተዋል። ልማት የአንድ ሀገር ብቻ ጉዳይ አይደለም ያሉት አልሲሲ የወንዙ ህዝቦች የጋራ በሆነ ኃላፊነትና በትብብር ብቻ ሊጠበቅ የሚችል መብት ነው፣ የተናጠል እርምጃ አይደለም።

ከአዲስ አበባ ወደ ደሴ በሚጓዝ መኪና ላይ አሰቃቂ አደጋ ደርሶ 11 ሰዎች ወዲያው ሲሞቱ 23 ሰዎች ላይ ከባድ ጉዳት ደረሰ። በአማራ ክልል ኦሮሞ ብሔረሰብ አስተዳደር የአፋሮ ቤት ከተማ ጃራ ድልድይ ተብሎ በሚጠራ አካባቢ በደረሰ አሰቃቂ የትራፊክ አደጋ የ11 ሰዎች ህይወት ሲያልፍ 23 ሰዎች ላይ ከባድ ጉዳት መድረሱን የኦሮሞ ብሔረሰብ አስተዳደር ፖሊስ መምሪያ አስታውቋል። አደጋው የደረሰው ከአዲስ አበባ ወደ ደሴ በመጓዝ ላይ የነበረ የሰሌዳ ቁጥር ኢቲ 7329 የሆነ አውቶቡስና ከደሴ ወደ አዲስ አበባ በመጓዝ ላይ የነበረ የሰሌዳ ቁጥር ኢቲ 41 157 ተሳቢ መኪና ጃራ ድልድይ አካባቢ በመጋጨታቸው ነው ተብሏል። የኦሮሞ ብሔረሰብ አስተዳደር ፖሊስ መምሪያ ኃላፊ ኡመር መሐመድ በአደጋው እስካሁን የ11 ሰዎች ህይወት ማለፉን ገልጸው 23 ሰዎች ላይ ደግሞ ከባድ ጉዳት መድረሱን ተናግረዋል። በተጨማሪም በርካታ ሰዎች ቀላል ጉዳት እንዳጋጠማቸው ጠቅሰው ጉዳት የደረሰባቸው ሰዎች በጨፋ ሮቢት ሆስፒታል ህክምና እየተደረገላቸው መሆኑን ገልጸዋል። የሟቾች ቁጥር ሊጨምር እንደሚችልም የገለጹት ኃላፊው አያይዘውም አሽከርካሪዎች በሚጓዙበት ወቅት በጥንቃቄ ሊያሽከረክሩ እንደሚገባ ማሳሰባቸውን ተዘግበዋል። በሊቢያ ባህር ዳርቻ ከ60 በላይ የስደተኞች አስክሬን መገኘቱ ተነገረ። የሊቢያ ባለስልጣናት ባለፉት ሁለት ሳምንታት ብቻ በሀገሪቱ ምዕራባዊ ባህር ዳርቻ የ61 ስደተኞችን አስክሬን መገኘቱን አስታውቀዋል። በሊቢያ ጤና ሚኒስቴር ስር የሚተዳደረው የድንገተኛ ሕክምናና ድጋፍ ማዕከል አስክሬኖቹ የተገኙት በቱኒዚያ ድንበር አቅራቢያ ከዙዋራ እስከ ራስ ልጃር ባሉት አካባቢዎች ነው ብለዋል። ማዕከሉ ትናንት ባወጣው መግለጫ ላይ ሁሉም አስክሬኖች የህገወጥ ስደተኞች ሲሆን የሶስት ሰዎች አስክሬን የተገኘው በሜሊታ የአስራ ሁለቱ ደግሞ በዙዋራ ነው ተብሏል። ሮይተርስ የዜና ወኪል ተጨማሪ የሰላሳ አራት ስደተኞች አስከሬን በዙዋራ አቡ ካማሽ እና ሜሊታ መገኘቱን ማዕከሉን ጠቅሶ ዘግበዋል። እስካሁን ድረስ የአስራ ሁለት ስደተኞች አስክሬን ሲቀበር የቀሪዎቹ ደግሞ ለምርመራና ና ማን መሆናቸውን ለመለየት ወደ አስክሬን ማቆያ ክፍል መላኩን ባለስልጣናት አስታውቀዋል። በማዕከሉ በተረጋገጠ የፌስቡክ ገጽ ላይ ያጋራቸው ምስሎች የህክምና ቡድን አባላት ከባህር ዳርቻዎች አስከሬኖቹን እየሰበሰቡ በነጭ ፕላስቲክ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 900000 ስደተኞች እንደሚኖሩ ይጠቁማል። እንደ አውሮፓውያኑ አቆጣጠር በ2011 ሙሐመድ ጋዳፊ ከስልጣን ከተወገዱ አንስቶ አገሪቱ ወደ ለየለት አለመረጋጋት ውስጥ ገብታ የቆየች ሲሆን የባህር ዳርቻዎቿም የበርካታ ስደተኞችን ህይወት እየቀጠፈ የህገወጥ መተላለፊያ ዋና መስመር ሆኖ እያገለገሉ ይገኛሉ።